መስታወት ላይ የተገተረው የመልኬን እያየሁ ጊዜን ማጠፋ ልጅ አይደለሁም፣ ግን በዛው ልክም ራሱን የሚመጥን ልጅ አይደለሁም። ራሴን በጣም ነው የምጠብቀው። ሶ ዛሬ ከህይወቴ ስላስወጣኋቸው መልክ አበላሽ ልማዶች እናወራለን። የመጀመሪያው ሹገር ነው። ስኳርና ስኳር የገባባቸው ነገሮች ግሉኮስና ፍሩክቶስ ወደ ኮላጅን እና ኢላስቲን ፕሮቲን ስፔንድ ያደርጋል። ይሄ ደግሞ አድቫንስር ግላይኬሽን ኤንድ ፕሮዳክትን ይፈጥራል። ኤጂኤስ በሚል የያዘው ይሄ ደግሞ መልክን ያበላሸዋል። እና ሹገር የገባበት ነገር በሙሉ አይደለም ሹገራ ውስጥ ቀጥላ ሹገር ስሌ ደግሞ የተፈጥሮ ሹገር አይደለም፣ ልክ እንደ ማር ወይም ሞዝ ውስጥ የተፈጥሮን አይደለም። አርቲፊሻል ተገለባብሎ የሚመጣው ሹገር ነው የምናወራው እና ያ የገባባቸውን ነገሮች በሙሉ ፎግ የለብኝም ሰው፣ ስኳር እና ስኳር ይባባቸው ነገሮች ባስወገርክ ቁጥር ኤጂኤ ስም እያስወገርክ ነው ፊት መልክህን የሚያበላሽብህ ማለት ነው። ሰው የመጀመሪያው ነገር ስኳር ይባበትና ስኳር ነገር በሙሉ ከህይወት ማስወገር ነው። ማስቲካም ጭምር። አንዳንድ ሰው ለፊቱ ናምን ብሎ ማስቲካ ብዙ ጊዜ ማግኘት ይጀምራል እንጂ ማስቲካ ውስጥ ስኳር አለና። ሁለተኛው አልኮልና ፕሮሰስ ድፎድ ነው። አልኮል አሲታ ሃይድ እና ፍሪ ራዲካል ይፈጥራል። ከዛ ወደ ማትሪክስ ሜታሎፕሮሴሲስ ይቀየራል። መልክም ያበላሸዋል ማለት ነው። ፕሮሰስድ ምግቦች ተቀናባብረው የሚመጡ ምግቦች ልክ እንደ ቺፕሶች፣ የአትክልት ዘይት ክሮኒክ ሲስተም ኢንፍላሜሽን ፊት ላይ ይፈጥራሉ። ስለዚህ ፕሮሰስድ ምግቦች እና አልኮሎች ሁለተኛ ከየት ያስወጣኋቸው ነገሮች ናቸው። ፕሮሰስድ ማለት የተቀናባበረ ላብራቶሪ የተሰራ ምናምን ምግብ እና አልኮሆልም አወክሻዋ ላብራቶሪ ነው የሚሰራው። ጠብ ያርጉበት ድ ላይ የማያርጉት ኬሚካል የለም አልኮል እና በነገራችን ላይ እኔ አምሶሪ ይሄ ሃይማኖት ጋር ካልተገናኘብኝ ቆል ምናምን ያው ለማክበር አንዳንድ ቤት ብሄድም ለማክበር ማለት ነው። ቤት ሄጄ በቃ ቁጭ አለው። ከዛ በኋላ እነሱ ጋር ቁጭ ለምን አጠጣም ጠላ ምን ገብስ ነው ገብስ አሪፍ ኮና ነው። አያቁትም ምን እንደምደረግ ምናምን ሁሉ ነገር በጣም ዲስትራክቲቭ ነው እና አልኮል አልጠቀምም ሃይማኖት ጋር ተገናኘብኝ። ምን ማየት ሃይማኖት ጋር እውነቱን ለመናገር እኔ በክርስቶስም አልኮል ከመጠጣ ቤተክርስቲያን ሄጄ ጊዜም ባሳልፍ ብዙ በረከት እንደወስዳለሁ ብዬ ለማ ብለው እና ደሞ እንዳተገናኙ በሃይማኖት ጋር ግን ዘዝሮ አልኮልና ፕሮሰስ ደሞ ግን አልጠቀምም። ሶስተኛ ማውዝ ብሬዚንግ በተፈጥሮ እኔ ባፌ ነው የምተነፍሰው። አንዳንድ ሰዎች ከተከታተላቸው ክላስ ውስጥ አንዳንድ ሰዎች በተፈጥሯቸው በቃ ምንም በፍንጫቸው ብቻ የሚተነፍሱ ሰዎች አሁንም ድረስ በጣም በቃ እንደምንም ለማስተካከል ነገር ነገር ነው። ይሄ በአፍንጫ መተንፈስ ባፌ በጣም ተፈጥሮ ነው። ጎግ ላይ ትንሽ የሰርች እንዳርኩ አንዳንድ ሰው ተፈጥሮ በአፋቸው የሚተነፍሱ ናቸው እና በኋላም ሳስታውል ፋዘርን ትንሽ ሁልጊዜ ሳስታውለው በአፍንጫ የሚተነፍሰው ማዘር ግን ሁልጊዜ አፍን ከፍታ በአፉ የሚተነፍሰው እና እኔም ያንን የወሰድኩት ይመስለኛል። ግን አሁን እያሻሻልኩ ነው። በአፍንጫ ስፖርት ቤት ምክንያቱም አፍንጫ እንደዚህ እዚህ ጋ ሲጫን ይከፍታል በዚ አፍንጫህ ላይ ሲያዝ ይከፍትልል ትንፋሽ ወደ ውስጥ ለማስገባት እና ሰው እንደዛ ሲሆን በደንብ ወደ ውስጥ ትንፋሽ ማስገባት ስለሚረዳይ ፕላስተር አፍንጫ ያደርጋሉ፣ ስፖርት ቤት እና ማታ ላይም አፌ ላይም አፍኛ ነው የምታኛው። ስለዚህ አፋይን በፕላስተር ሳፍን በአፍንጫ ብቻ ነው ተነፍሱ ማማረጃ ሲሆን ማለት ነው። እና አተርፋፍ ዜጋ ለማስተካከል በጣም ሞክራለሁ። እናንተ በትልቁ ይጠቅመል ብዬ ማስበው ነገር ራት ብሉ ስክሪን የስልክ ሰማያዊ ስክሪን ኤም ፒዋን የሚባል ኢንዛይሞችን አክቲቭ ያደርጋል። ሰው ምልክን የሚያበላሻል። በተለይ በተለይ አይኖች አካባቢ ይህን ሰማያዊ ላይት ታስቀምጥ ከሆነ ስልክ ላይ ሆንክ ጊዜ ሰማያዊ ላይቶች በተለይ ማታ ላይ የምታይ ከሆነ

በምንጠቀምበት ጊዜ ፊልተር አብራ፣ በተለይ ሬድ ፊልተር ቢሆን በጣም አሪፍ ነው። ፊልተር አብርት ውስጥ እንትም መቀየር ነው፣ የስልክ ላይቲንግ መቀየር ነው፣ ብሎክ ማድረግ ነው። ሰማያዊ ላይቲንግ አምስት ስትረስ፣ ጭንቀት። ኮርቲሶል የተባለው ሆርሞን ይጨምራል፣ ያ ደግሞ ኮላጅን ሲንተሲሶችን ይጎዳል። በጸሎት ሜዲቴሽን፣ ስፖርት እንቅልፍህን በማስተካከል እስፔሻሊ እስፔሻሊ ሶሻል ሚዲያ በመቀነስ እነዚህ ነገሮች ማስተካከል ትችላለህ። ጭንቀት ከህይወት ሚኒንግ የህይወትን ትርጉም ማግኘት ይችላል፣ አላማ ማግኘት ይችላል። ግን መጀመሪያ የምታየውን ሶሻል ሚዲያ ራስ ከትንሽ ጊዜ ማሳለፍ፣ አንዳንድ ጊዜ ምንም ነገር አለማለት፣ ጸጥ ብለህ ራስህን ቁጭ ብለህ ጣራህን ያየህ ራሱ መቀመጥ ሊሆን ይችላል። አንዳንድ ጊዜ እንደዚያ አሳልፍ ሰው ሆነ ራስን መንከባከብ ትችላለህ ሰው አመጋገብ መጠጥ አተነፋፈስ የምታየውን ነገር በሙሉ አየህ አውፔን ቪዲዮ ቫሉ እንዳገኘበት ፍላጎስ ካለ እኔ ጋር ፕርሳን ለመገናኘት የዚህ ቪዲዮ ዲስክሪፕሽን ላይ ሊኮች አሉ ቼክ አድርጋቸው ጥያቄ ወይም ማስተያየት ኮሜንቶ ያንተ ነው ባለባቸው በጣም ደስ ይለኛል ለመመለስም ሞክራለሁ በቀጣይ ቪዲዮ እስከምንገናኝ አተነፋፈስና አመጋገብህን አስታርቅብኝ